የአዲስ አበባ ከተማ ነዋሪዎች ዋዜማውን ጨምሮ እለቱን በምን መልኩ እያሳለፉት ነው የሚለውን መረጃ ልትነግረን ደግሞ ባልደረባችን መቅደስ ደምስ በቀጥታ መስመር ላይ ሆና ተጨማሪ መረጃ ልትነግረን ዝግጁ ናት። እንደምሉለሻል መቅደስ፣ እንኳን አደረሰሽ። የመስቀል በዓል ከዋዜማው ጀምሮ እለቱ በአሁኑ ሰዓት ጭምር ድባቡ ምን ይመስላል? በረተሰብ ሁኔታ እያከበረው ነው? አመሰግናለሁ ሰለሞን። እንደምንለዋል ተመልካቾቻችን እንደምን ዋላችኋል፣ በዛውም እንኳን አደረሳችሁ። እንግዲህ የመስቀል በዓልን በተመለከተ እንግዲህ አካባቢው በተለይም ደግሞ በተለያዩ አዲስ አበባ አካባቢዎች ዞር ዞር ብለን አጠቃላይ እንቅስቃሴው ምን ይመስላል የሚለውን እንግዲህ ቅኝት ለማድረግ ሞክረናል። እንግዲህ እኛ ቢሮ እስከምንደርስበት ባለው ጊዜ ብሎም ደግሞ አሁን የምንገኝበት ሜክሲኮ እስከምንመጣ ድረስ እንግዲህ ሰፊ የህብረተሰብ እንቅስቃሴ እንግዲህ የተመለከትበት ነው። እንደሚታወቀው እንግዲህ የመስቀል በዓል እንግዲህ ኢትዮጵያ ካሏት በዓላቶች በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሏት በዓላቶች በአደባባይ ከሚከበሩ በዓላቶች መካከል እንግዲህ በቀዳሚነት ከሚጠቀሱ መካከል እንደሆነ ይታወቃል። በዛሬ እለትም እንግዲህ በመስቀል እለት እንግዲህ የተለያዩ እንቅስቃሴዎች እንግዲህ በስፋት ሲስተዋሉ እንግዲህ እንደነበር ነው እንግዲህ ባደረግነው እንቅስቃሴ መመልከት የቻለው። የመጀመሪያ መዳረሻችን የነበረው እንግዲህ የአድዋ ነበረ። እንግዲህ በዛ በአድዋ እንግዲህ የተለያዩ የመዝናኛ አካባቢዎች ስፍራዎች እንዳሉበት እንግዲህ የሚታወቅ ነው። በዚህ ስፍራ እንግዲህ ዜጎች በዓሉን ምክንያት በማድረግ ሲዝናኑ ራሳቸውንም እንግዲህ ንጹሕ አየርን እየወሰዱ ሲዝናኑ ነው እንግዲህ የተመለከት ነው። የተለያዩ ሰዎችንም እንግዲህ ተቃርበን ቀረብ ብለን ለማናገር ሞክረናል። እንግዲህ በዓል ደስ የሚለው ከህብረተሰብ ጋር እንግዲህ ከዘመድ አዝማድ ጋር ከጓደኛ ጋር እየተዝናኑ ማሳለፍ እንደሆነ እንግዲህ ይታወቃል። በመሆኑም እዚህ በአዲስ አበባ በሚገኙ የተለያዩ የመዝናኛ ስፍራዎች እንግዲህ ተሰባስበው ከጓደኞቻቸው ጋር ከቤተሰቦቻቸው ጋር እንግዲህ በአንድነት እንዲዝናኑ እንግዲህ ሰፊ ድልን የፈጠረ መዝናኛ አማራጮች መኖራቸውን እንግዲህ በስፋት የገለጹልን። እንደሚታወቀው አዲስ አበባ እንግዲህ በኮሪደር ልማቱ እንግዲህ የተለያዩ የመዝናኛ አማራጮች በስፋት እንግዲህ ያሏት ባለቤት እየሆነች መምጣቷ የሚታወቅ ነው። በዚህ የመስቀል በዓልም እንግዲህ ዜጎች በእነኚህ የመዝናኛ አማራጮች ከቤተሰቦቻቸው ጋር ከጓደኞቻቸው ጋር ተሰባስበው እንግዲህ እንዲያሳልፉ ሰፊ እድልን የፈጠረላቸው እንደሆነ ነው እንግዲህ ሀሳባቸውን እያጋሩን። በተለይም ደግሞ ይህ በዓል የአደባባይ በዓል እንደመሆኑ ዜጎች እንግዲህ ከጠዋቱ ከቤተሰቦቻቸው ጋር ካላቸው ጊዜ ባሻገር እንግዲህ ጓደኞቻቸው ጋር በዚህ አካባቢ እንዲዝናኑ እድልን የፈጠረላቸው እንደሆነ ነው እንግዲህ ባደረግነው ቅኝት መታዘብ ቻልነው። አሁን የምንገኘው ሜክሲኮ ነው። ሜክሲኮን በተመሳሳይ መሰል የመዝናኛ አማራጮች እንግዲህ በስፋት የሚስተዋሉባት አካባቢ እንደሆነች ትታወቃለች። በእነኛ አካባቢዎች እንግዲህ ዜጎች ማስታወሻ የሚሆኗቸውን ፎቶግራፎች ከቤተሰቦቻቸው ጋር ከልጆቻቸው ጋር እንዲሁም ከጓደኞቻቸው ጋር ሲነሱ እንግዲህ ተመልክተናል። በተለይም ደግሞ ሜክሲኮ መሀል ከተማ መሀል የሕዝብ እንቅስቃሴ በስፋት የሚስተዋልባት ቦታም ከመሆኗ ጋር ተያይዞ በዛሬው የበዓል እንቅስቃሴም እንግዲህ ሰፊ የሆነ የበዓል አከባበር ነው መታዘብ የቻለው። በእነዚህ አካባቢዎች እንግዲህ ዜጎች ቀደም ብዬ ለማስረዳት እንደሞከርኩትኝ ከቤተሰቦቻቸውም ጋር እንግዲህ የሚቀጥለው ዓመት ብሎም ደግሞ በዓልን ሲያስቡ ማስታወሻ የሚሆኗቸውን ፎቶግራፎች ሰብሰብ ብለው ሲነሱ እንግዲህ ተመልክተናል። በአጠቃላይ ከጠዋቱ ክፍለ ጊዜ ጀምሮ እስካሁን እንግዲህ የመስቀል በዓል ድባብ በአጠቃላይ በተለያዩ የአዲስ አበባ አካባቢዎች ባደረግነው ቅኝት መታዘብ የቻለው በደመቀና በአማረ ሁኔታ እንግዲህ እየተከበረ መሆኑና ለዚህም ደግሞ በመዲናዋ የሚገኙ የተለያዩ የመዝናኛ ቦታዎች እንግዲህ ሰፊ እድልን እንደፈጠሩ ነው። በአጠቃላይ ባደረግነው ቅኝት መታዘብ የቻለው ማለት ነው። አመሰግናለሁ መቅደስ።